ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል! ያን ብላቴና አላስታውሳችሁ? ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ አሸሼ ገዳሜ አለ፣ የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ፣ የዚህ ዓለም ጉዳይ ያልቃል። ውበት ነው ያረጃል። ደም ግባት ነው ይጠፋል። ጉልበት ነው ይከዳል። ስልጣን ነው ይሻራል። ኃይል ነው በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል የማያልቅ የእግዚአብሔር ጸጋ የማይሻር የእግዚአብሔር ዙፋን የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገን አለቀበት የተመካነበት ያልቃል የተደገፍነው ምርኩዝ ምርኩስ ይሰበራል የታመንበት ነገር ይጠፋል ደግሞም ይተናል በዚህ ዓለም ላይ ምንም የምንታምንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ ራሱ የብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ እኔ ግን እዚህ በረሃብ እሰቃያለሁ አይል መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉድለት ታየዋ። የአባቱ ቤት ጸጋ የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። እያችሁ የወደቀበትን ተረዳ። ምንም እንደሌላ አየ። ከዚያስ አባቴ ሆይ፣ በሰማይና በምድር በፊትህ በድያለሁ። ወደፊት ልጅ ልባል አይገባኝም ገባኝም ከባሮች እንዳንዱ ብትቆጥረኝ እባክህ ትልቅ ጸጋ ሰጠኝ እለዋለሁ አለላችኋ። ማታ ማታ ገንዘባችሁን ትቆጥሩት የለ፣ ማታ ማታ ቦርሳችሁን ትፈትሹት የለ ወጪ ከቀሪ ሂሳብ ታሰሉ የለ። አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሊሽን ትሰሩ የለ። አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ። አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ። ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱ እኮ ጎደለ። መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለ። ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ በረሃብ ጠኔ ቢያልቅ በጥም ቢቃጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎድለንም ቢሆን እንምጣ፣ አተንም ቢሆን እንምጣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጠተንም ቢሆን እንምጣ። ሌላ ምን አለን ወገኖች? ለምንድን ነው የምትወዳደሩት ከሌሎች ጋር እናንተ ባላችሁ በመጠን? መኖረን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምር ያለው። ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው የእግዚአብሔር ቃል የሚል። የእለት ጉርስ የአመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የእለት ጉርስ ካላሳጣ ለምን ትጨነቃለህ? ለአመት እያሰርክ ለምን ትፈነዳል? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥታ አድርገዋል፣ የሚያውክህን ነገር በሙሉ ይበቃኛል ማለት። ወጣቶች ኑሮ ይበቃኛል ማለት ማትረፊያ ነው። ይበቃኛል የእለት ጉርሴን የዓመት ልብሴን ካገኘው ይበቃኛል። ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋሰው ጆን ዘክላይማክስ የቅዱሳን ጥሪታቸው፣ ሀብታቸው፣ ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ፣ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፖዋል ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋል፣ ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቀዋል፣ ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል፣ ምክንያቱም ኑሮ የበቃኛል ብላችሁ ስለምትኖሩ። ዓለም መፎካከር አለ። ዓለሙን እያያችሁ አትባክኑ። ይልቅ አትበሉ። እናንተ ተረጋጉና ስከኑ። እግዚአብሔር የእውከት መንፈስ አልሰጠንም፣ የመረጋጋት መንፈስን ይሰጥ። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ፣ ባላችሁ ነገር አመስግኑ፣ በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃ፣ ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል? ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው፣ ለምንድን ነው ከመረጋጋት ምን ወጣው በመጠን መኖርን መልመድ፣ ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ ስድስት ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያደርግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ህይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያደርጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን፣ የበታችነት ስሜትን ይፈጥርባችኋል። ምንም የማይጎዳው ነገር አለ። ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዘር መጨመር የሚችል ማን ነው? ማንም የለም። አትጨነቁ ወገኖቼ፣ አንድ እውነተኛ ተስፋ አለን፣ እንባችን ይታበሳል። እውነተኛ ተስፋ አለን፣ ሳቃችን ይመለሳል። እውነተኛ ተስፋ አለን፣ ሀዘናችን በደስታ ይለወጣል። እውነተኛ ተስፋ አለን መራራ የሆነው ነገራችን ከእግዚአብሔር ጋር ከሆን ይጣፍጣል፣ እግዚአብሔር እኳ አሳይቶናል። ከመራራ ውስጥ ጣፋጭ አውጥቷል፣ ጥፍት አውጥቷል ወገኖቼ። እሱ ጋር መጥቶ ያልተለወጠ ማን ነው? ቀርቦት ጭምት ያልሆነ ማን ነው? ጋንጃ መቺው፣ ኪስ አውላቂው ሟች ያልሆነ ወገኖቼ፣ መራራ ነን አትበሉ። እግዚአብሔር ጣፋጭ የሚያደርግበት ዘመን አለ። ስለ ዛሬ መራርነታችሁ ተበሳይታችሁ ጀርባ አትስጡ። ጌታችን መናኛውን ጣፋጭ ያደረገዋል፣ ግድላችሁ። ተስፋችን እኮ ይሄ ነው። እስራኤል በበረሃ ሲጓዙ ላስታውሳችሁ መጀመሪያ የገጠማቸው ማራ የሚባል መራራ ውሃ ነበረ መራራውን ውሃ ተጎንጭተው ጥቂት ፈቀቅ እንዳሉ አስራ ሁለት የዘንባባ ዛፎች የከበቧት ኤሊም የምትባል ጣፋጭ ውሃ ለመጎንጨት በቁ ምን ስላሉ ጥቂት ፈቀቅ ምን ስላሉ ጥቂት ጸልዩ ጥቂት በሃይማኖታችሁ ጽኑ ጥቂት ተጋደሉ ጥቂት አገልግሉ ጥቂት ሱባ የያዙ፣ ጥቂት አብራችሁት ሂዱ፣ ጥቂት አብራችሁት ተጓዙ። ጣፋጩን ታገኙታላችሁ። በመራራው ተመራችሁ አትቅሩ ወገኖቼ። ያቺን ኑሃሚን ስላስታውሳችሁ ኑሃሚን አትበሉኝ፣ ማራ በሉኝ ያለችው ሴት እኮ ማራ ከሆነችው ከዚህ ሴት ጋር የመጣችው ያቺን ኖሃሚን ተከትላ የመጣችው ሩትን ተመልክቷት እንዴት ጣፋጭ ሆና የክርስቶስ አያት ለመሆን እንደበቃች እዩዋት። መራራ የሆነባችሁ ግድ የላችሁም፣ ታገሱና አምላካችሁ የሚሰራው ስራ እዩታ። ይቀየራል። ጣፋጭ ያረጋል። ዝም ብዬ እየደሰኮርኩ አይደለም። ይሄ ነገርኳችሁ ያለሁት እውነት ነው። አዎ፣ ሕማሙን ወደ መድኃኒትነት ወደ ፈውስ ቀየረው። እሱ ታመመና እኛን አዳነን። እሱ ቆሰለና እኛን ፈወሰን። እሱ አለቀሰና እኛን አበሰን። እሱ ወደ መቃብር ገባና እኛን ወደ ገነት ወሰደን። ደስታ ማለት እኮ ይሄ ነው። ይህ የእግዚአብሔር ሰዎች እንደዚህ ነው የሚሆኑት፣ እንደዚህ ነው የሚኖሩት። አያችሁ መጀመሪያ መናኛውን፣ ከዛ ጣፋጩን ያልኳችሁ ለዚህ ነው፣ በቃና ዘገሊላ፣ በቀራኒዮ መጀመሪያ መናኛውን፣ ከዚያስ አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉን አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው ሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ፣ ከቅዳሴያችሁ ለዩት ነው የሚሉ። አባሯት እኮ ነው ሚሉ። የት እናባርራታለን? አንተ እናትህን ታባረ አንተ የእናትህን ፎቶ ትቀድ ቢሆን። አንተ እናትህን አታሽ ቢሆን። እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይን ያለው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናት ሆነች። እና እናቴን ከየት ነው ማስወጣል? ምናት ምትልሽ አግኝቼ ነው ነው እኮ የሚባለው እናትነትሽን አግኝቼ ነው እባክሽ ልሽ እኮ ነው የሚባለው። ስምሽን ጠርቼ ዳሽን አግኝቼ ነው በረከትሽ ናፍቆኛ ነይልኝ እኮ ነው የሚባለው። የጌታ የእናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው። አምባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰጣት መየቻ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም፣ እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላለች።